ዛሬ ትክክለኛ የሆነውን የእግዚአብሔርን ሀሳብ እንዴት እናውቃለን የሚለውን ሀሳብ እንነጋገራለን። እግዚአብሔር እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ በአንድ ቶፒክ ላይ የእግዚአብሔርን ሀሳብ እንድንከፋፈል የእግዚአብሔር ፈቃድ ሆኗል። ይህ የምናነሳው ሀሳብ እንደ ክርስቲያን በእግዚአብሔር ቤት ውስጥ በትክክለኛ መንገድ መኖር እንደሚፈልግ ሰው ሁላችንም የምናነሳው ልናነሳም የሚገባው በጣም ወሳኝ ጥያቄ ነው። እግዚአብሔርን በሚያከብር መንገድ በእግዚአብሔር ቤት ውስጥ መኖር አለብኝ ብለን የምናምን እኛ ልንኖር የሚገባው ወይም ልንወስን የሚገባው ልንራመድ የሚገባው በእግዚአብሔር ፈቃድ እንደመሆኑ፣ ይህን የእግዚአብሔር ፈቃድ ማወቅ፣ ይህን የእግዚአብሔርን ፈቃድ መፈለግ በጣም ትልቁ ስራችን፣ በጣም ወሳኙም ስራ ነው ሊሆን የሚገባው ዛሬ የምናደርጋቸው ነገሮች ነገ ለምናገኘው ውጤት ምክንያቶች እንደመሆናቸው ዛሬ ላይ የምንወስናቸው ውሳኔዎች የምናደርጋቸው ድርጊቶች እንደ እግዚአብሔር ፈቃድ መሆናቸውን ማረጋገጥ ይኖርብናል ማለት ነው። ጥናቶች እንደሚያመለክቱት እያንዳንዱ ሰው በአቨሬጅ ሰላሳ አምስት ሺህ ውሳኔዎች በቀን ውስጥ ይወስናል። ማለት እያንዳንዳችን ዛሬ በዋልነው ውሎ ውስጥ ሰላሳ አምስት ሺህ ውሳኔዎችን በህይወታችን አድርገናል ማለት ነው። እንደኔ አይነት ሰው ስትሆኑ ደግሞ ከዛ በርከት ያለ አይደለም። እነዚህ ውሳኔዎች ውስጥ ግን የምናደርጋቸው ነገሮች ኮንስኮንስ እንደመኖራቸው መጠን ውጤት ይዘው እንደመምጣታቸው ትክክለኛውን ውሳኔ ስፔሻሊ እግዚአብሔር ሀሳብና ፈቃድ የሆነውን ነገር መወሰን በጣም ወሳኝ ነገር ነው። ይህ ጥያቄ ሲነሳ ግን በጣም ብዙዎች የሚመልሱት መልስ እግዚአብሔር ፈቃድ በእግዚአብሔር ቃል ውስጥ አለ፣ በእግዚአብሔር ቃል ውስጥ ትክክለኛውን የእግዚአብሔር ፈቃድ ልናቅ እንችላለን ይሉናል። ይህ ትክክለኛ መልስ ነው፣ ነገር ግን በጣም ቬግ ነው የሚሆነው ማለት እኔ መሄድ ስላለብኝ ቦታ ማግኘት ስላለብኝ ሰው ስለማገባው ሰው ልኖርበት ስለሚገባ ቤት ላገኘው ስለሚገባ ሰው፣ ስለ እያንዳንዱ ነገር ስፔሲፊክሊ ወይም ኤክስፕሊሲትሊ መጽሐፍ ቅዱስ ላይ አልተጻፈም። ዛሬ ላገኘው የሚገባን ሰው ወይም ደግሞ ዛሬ ልቀርበው የሚገባው ሰው፣ ላገባው የሚገባውን ሰው፣ ይህንን በቀላል ወይም በግልጽ ሁኔታ መጽሐፍ ቅዱስ ውስጥ አናገኝ ነው። በጣም ብዙዎችም ያነሱት ለምሳሌ የተዳርን ይሹ ብናነሳ ማገባውን ሰው በእግዚአብሔር ቃል ውስጥ በስም ልታገኙት አትችሉ። ምናልባት አንዳንዶች እንዲህ ብለው ሊመልሱ ይችላሉ። መጽሐፍ ቅዱስ ውስጥ በክርስቶስ የምታመን ክርስቲያን ከሆነች የእግዚአብሔር ፈቃድ ነው ብለው ሊመልሱ ይችላሉ። ትክክል ነው። ነገር ግን በክርስቶስ የምታመን ክርስቲያን የሆነች በጣም ብዙ ሰዎችን አውቃለሁ። ስለዚህ ከነዛ ውስጥ ትክክለኛው የእኔ ደግሞ የትኛው ነው ብዬ ብጠይቅ እሱን ሊመልስልኝ የሚችል ኤክስፕሊሲትሊ የተጻፈ መጽሐፍ ቅዱስ ላይ ምንም አይነት ሀሳብ ልናገኝ አንችልም። መሄድ ያለብንን ቦታ፣ መስራት ያለብንን ስራ፣ ማግኘት ያለብንን ሰው እያንዳንዱ ነገሮች ላይ በጣም ግልጽ የሆነ ለእያንዳንዳችን ስፔሲፊክ አድሬስ የሚያደርገንን ሀሳብ ልናገኝ አንችልም። ምናልባት አንዳንዶች በጣም ለጥጠውት እንደሚናገሩት እኔ እግዚአብሔርን ፈቃድ ለማወቅ እኔ ወደ ሽንት ቤት ለመሄድ እንኳን እግዚአብሔርን ፈቃድ እጠይቃለሁ እያሉ በጣም እንደሚለጥጡት እግዚአብሔርን ልክ እንደ ቆሎ ጓደኛ እያንዳንዱ የምናደርገው ትንሽ ስቴፖች ላይ እርምጃዎች ላይ ልሂዳ ልሂድ እያለን እንጠይቃለን እንደሚሉንም አይነት አይደለም። ሌሎች ደግሞ እግዚአብሔርን ፈቃድ ሲያብራሩ እንደዚህ ይላሉ። መንገዳችን ላይ ነገሮች ካሰብናቸው በላይ ሲሳኩ፣ ነገሮች ሲከፋፈቱ፣ ያልታሰቡ ትልልቅ እድሎች እንደ ሎተሪ ሲመጡልን፣ በቃ ያላሰብናቸው የኔ ይሆናሉ ብለን ያላሰብናቸው ነገሮች እጃችን ሲገቡ፣ ይሄ እግዚአብሔር ፈቃድ ነው፣ እኔ ላረገው የምችለው ስላልሆነ አሁን ፊትለፊቴ ላይ የማገኘው እድሎች በሙሉ እግዚአብሔር ፈቃድ ናቸው ብለው ያስባሉ። እህታችን አና እንደዘመረችው አደለ። ግን የተከፈተ በር ሁሉ የእግዚአብሔር ነው ብሎ ማለት አይቻልም። በጣም ብለሲን ከኛ አቅም በላይ የሆነ ነገር የሚመስል በጣም ትልልቅ የሚመስሉ እድሎች በራችን ላይ ስለመጡ ይሄ እግዚአብሔር ፈቃድ ነው ልንል በጭራሽ አንችልም። አደሴም ታይም፣ በተቃራኒው ደግሞ ነገሮች ሲዘጋጉብን እንዳሰብናቸው መሄድ ሲያቅታቸው ልንሄድ ስንል ልነዳ የነበረው መኪና ሲተነፍስ ጎማው፣ ወይ ደግሞ የምንሄድበት መንገድ ላይ ልብሳችን ጭቃ ሲነካው የሆነ አይነት ብልሽቶች መንገዳችን ላይ የሚያጋጥሙን ችግሮች ሰካክተን፣ አዎ የእግዚአብሔር ፈቃድ አልነበረም፣ ምክንያቱም እንደዚህ እንደዚህ እያደረገ ተከለከልኩ ብለን እናስብና ኮንክሉዥን እንሰራለን። ነገር ግን ቻሌንጅና ችግሮች ባጋጠምን ቁጥር እግዚአብሔር ፈቃድ እንዳልሆነ ማስረጃ ናቸው ብለን ልንናገር መጨረሻ እንችልም። ታዲያ እንደዚህ በጣም ብዙ በሆኑ ምርጫዎች በተሞላ ህይወት ውስጥ የምንኖርኛ ትክክለኛ የሆነውን ምርጫ የእግዚአብሔር ሀሳብ የሆነውን ነገር እንዴት ልናቅ እንችላለን የሚለውን ነገር ከእግዚአብሔር ቃል እንማራለን። ሮሜ ምዕራፍ 12 ከቁጥር 1 እስከ ሁለት ላይ በጣም ሁላችንም የምናውቀው አንድ እግዚአብሔር ቃል ክፍል አለ። የሮሜን መጽሐፍ እንደምታውቁት በጣም ሂውጅ የሚባል ጠንካራ የሚባል የዶክትሪን መጽሐፍ ነው። እና ከሮሜ ምዕራፍ አንድ እስከ ምዕራፍ አስራ አንድ ስታነቡ እግዚአብሔር በክርስቶስ በኩል ለእኛ ያደረገልንን ነገር በጣም በዲቴል ጳውሎስ እያብራራ በክርስቶስ ስላገኘነው የዘላለም ህይወት በእምነት በኩል እንዴት የእግዚአብሔር ልጅ እንደሆንን በዲቴል ካብራራ በኋላ ምዕራፍ አስራ ሁለት የሚጀምረው እግዚአብሔር ለእኛ ካረገልን ነገር ወጥቶ አሁን ደግሞ እኛ ለእግዚአብሔር ልናደርግ ስለሚገባው ነገር እሱን በማብራራት ነው የሚጀምረው እንደዚህ ይላል እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራሄ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ይላል ጳውሎስ። እንደዚህ ብሎ ነው የሚጀምረው ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራሄ ይለምናችኋለሁ ይላል። ማለት መስዋዕትን ካነሳን ሕያው የሚል ነገር የሚጋጭ ነገር ነው። ምክንያቱም መስዋዕት የሚሞት ነገር ነው እንጂ የሚንቀሳቀስ ነገር አይደለም። መስዋዕት ያደረግነው ነገር ተመልሶ መቆም ያለበት ነገር አይደለም። አይደለ? አንድ በግ መስዋዕት ተደረገ ስንል ቦታ እያልን ነው። አይደለ? ኢቭን ሰዎች መስዋዕት ሆኑ ለሆነ ነገር ሲባል ህይወታቸውን ሰጡ እያልን ነው። ጳውሎስ ግን እዚህ ላይ ሕያው የሆነ መስዋዕት አድርጋችሁ ሰውነታችሁ እንድታቀርቡ ለምናችኋለሁ ይለናል። ሕያው የሆነ ቅዱስ የሆነ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ልታቀርቡ ይገባል። አሁን የእግዚአብሔርን ፈቃድ ሊያወራን ቀጥሎ ፈልጎ፣ ከዛ በፊት ግን እኛ መስዋዕት አድርገን ልናቀርብ የሚገባው ማንነት እንዳለን ራሳችንን ልናቀርብ በእግዚአብሔር ፊት ሕያው የሆነ ቅዱስ የሆነ እግዚአብሔርን ደስ የሚያሰኝ መስዋዕት ልናቀርብ እንደሚገባ ይነግረንና እግዚአብሔር ፈቃድ በጎ፣ ደስ የሚያሰኝ ፍጹም የሆነውን ይላል። እግዚአብሔር ፈቃድ በጎ፣ ደስ የሚያሰኝ ፍጹም የሆነውን ይህንን ቃል በጣም ብዙ ጊዜ ሮንግሊ ተርጉመ ነው እናውቃለን፣ አደለ እግዚአብሔር ፈቃድ ፍጹም የሆነ ነገር በጎ የሆነ ነገር ደስ የሚያሰኝ የሆነ ነገር የእግዚአብሔር ፈቃድ ነው። ስለ እግዚአብሔር ፈቃድ አውሩ ከተባላችሁ፣ በቃ ደስ የሚያሰኘው፣ በጎ የሆነው፣ ፍጹም የሆነው ነገር ሁሉ የእግዚአብሔር ፈቃድ ነው እንላለን። ነገር ግን እንደዛ አይደለም። ቃሉ የሚለው እግዚአብሔር ፈቃድ ፍጹም፣ ደስ የሚያሰኝ፣ በጎ የሆነውን እንድታውቁ ነው የሚለን። ይህን ፍጹም የሆነውን በጎ የሆነውን ደስ የሚያሰኝ የሆነውን ኦፍኮርስ፣ የእግዚአብሔር ፈቃድ ፍጹም ነው በጎ ነው ደስ የሚያሰኝ ነው። ስለሱ ጥያቄ የለንም። ጥያቄው እሱን እንድናውቅ ያንን የእግዚአብሔርን ፈቃድ እንድናውቅ ማድረግ ስላለብን ነገር ይነግረናል። የእግዚአብሔር ፈቃድ እርሱም በጎ፣ ፍጹም፣ ደስ የሚያሰኝ የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ ነው የሚለው። ይህ የእግዚአብሔር ፈቃድ ዝም ብለን ራፍሊ ስለኖርን ዝም ብለን ምድር ላይ ስንመላለስ ኢዝሊ ፒክ የምናደርገው ሳይሆን ፈትነን ልናቅ የሚገባው ነገር ነው። የእግዚአብሔር ፈቃድ ዝም ብለን ተነስተን ይሄ ነው ይሄ አይደለም ብለን የምንናገረው ሳይሆን ምን እንደሆነ ፈትነን ልናቅ የሚገባው ነገር ነው። ኦኬ። ፈትነን ማወቅ ምን ማለት ነው? ፈትኖ ለማወቅ እኛ ምን ማድረግ ይጠበቅብናል ስንለው ቀጥሎ እንደዚህ ብሎ ይቀጥላል። በልባችሁ ወይም ደግሞ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ትክክለኛውን የእግዚአብሔርን ፈቃድ ለማወቅ ሾርት ከት የለውም ማለት ኢዝሊ፣ በዚህ በኩል ብንሄድ ፊግራውት በቀላሉ ልናረገው፣ ልንይዘው፣ ልንጨብጠው የምንችለው ነገር አይደለም። የእግዚአብሔርን ፈቃድ ማወቅ የምንፈልግ ከሆነ በአእምሯችን መታደስ ወይም በልባችን መታደስ መለወጥ ይኖርብናል። ምን ማለት ነው? በአእምሮ መታደስ ወይም በልብ መታደስ ማለት ምን ማለት ነው? እዚህ ጋር አእምሮ ወይም ልብ ተብሎ የተጠቀሰው ነገር የሀሳባችን፣ የስሜታችን፣ የፍላጎታችን፣ የፈቃዳችን ምንጭ የሆነውን ቦታ ነው የሚያወራው። ይሄ ሁሉ ነገር ሊታደስ ይገባዋል። ምን ማለት ነው? አንድ ቅርንጫፍ ላይ አዳዲስ ቅጠሎች መብቀል ሲጀምሩ አሮጌው ቅጠል በራሱ ጊዜ መርገፍ ይጀምራል። አሁን አሮጌውን አመለካከት፣ አሮጌውን ሀሳብ፣ አሮጌውን ስሜታችንን፣ አሮጌውን ፈቃዳችንን ይዘን የእግዚአብሔርን ፈቃድ ለማወቅ ማለት የማይሆን ነገር ነው። ሊለወጥ የሚገባ ስሜት፣ ፈቃድ ሊኖረን ይገባል። ይህንም በደም ስሙ ምን ማለት የመሰላችሁ ዓለምን የሚመስል ፋሽን እየተከተልን አለማዊ የሆነ ፈቃድ፣ ስሜት እሱን ይዘን የእግዚአብሔርን ፈቃድ ለማወቅ መፈለግ ኢምፖስብል ነገር ነው። ፈትናችሁ ልታውቁ የምትችሉት በአእምሯችሁ መታደስ ስትለወጡ ነው። ይህ አእምሮና ልብ ሊቀየር ይገባል እያለ ነው። እኔ ለምሳሌ በጣም ወደውን ቀለም በጣም ወደውን ምግብ በጣም ሲደረግ ሰው ሲያደረገው የሚያስደስተኝ ነገር፣ ሰው ሲያደረገው በጣም የሚያናድደው የሚያበሳጭኝን ነገር ንገሩኝ ብላችሁ እንዴት አድርጋችሁ ልነግሩኝ ትችላላችሁ? ይጀስት አፍቶ አስክሚ ካልጠየቃችሁኝ ወይም ደግሞ እኔ ካልነገርኳችሁ በስተቀር ልታውቁት አትችሉም። ነገር ግን አብረውኝ ያሉትን እህቶችን ብትጠይቋቸው ምን ይወዳል ምን ይጠላል ብትሏችሁ እኔን ሳይጠይቁኝ እኔን መጥተው ሳይጠይቁኝ በቀላሉ ሊነግሯቸው ይችላሉ። ለምን? ምክንያቱም ከኔ ጋር በጣም ስፔንድ ያደርጋሉ፣ በጣም ረጅም ጊዜ ቆይተናል። ስለዚህ እኔ የምወደውን የማልወደውን፣ እኔ የምፈልገውን የማልፈልገውን፣ በጣም ኮንፈርት የሚሰጠኝን የማይሰጠኝን ነገር በቀላሉ ሊረዱ ይችላሉ። እግዚአብሔር ጋር ያላችሁ ምብረት ላይ ደሬዝ ኖ ኢዚ ወይ። እግዚአብሔርን ትክክለኛ የሆነ ፈቃድ ማወቅ የምትፈልጉ ከሆነ ከእግዚአብሔር ጋር ልትጠጉ ይገባል። አንድ ሰውን በጣም ስታውቁት በቀላሉ ምንም ሳትጠይቁት ምናልባት በአይን ሰዎች ሲያወሩ አይታችሁ አታውቁም? በጣም ቤስት የሆኑ ጓደኞች ቃላት ሳይጠቀሙ አይናቸውን እያንቀሳቀሱ በጣም ረጅም ኮንቨርሴሽን ሊያደርጉ ይችላሉ። ለምን ሲባል በጣም አብረው ስፔንድ ከማድረጋቸው የተነሳ እያንዳንዱ የሚጠቀሙት ቃልም ሆነ የሚያደርጉት አክሽን ትርጉም ይሰጣል። ስለዚህ በቀላሉ መግባባት ይችላሉ። ኬታ መጡት ቢባል ግን አብረው በጣም ስፔንድ ስለሚያደርጉ ነው ይላችሁ። በልባችሁ መታደስ ወይም በአእምሯችሁ መታደስ መለወጥ ከፈለጋችሁ እግዚአብሔር ቃልና በጸሎት ከእግዚአብሔር ጋር በጣም ዲፕ የሆነ ኢንቲሜሲ ሊኖራችሁ ይገባል። ያን ጊዜ ለእያንዳንዱ ምርጫችሁ ትክክለኛ የሆነውን እግዚአብሔርን ፈቃድ የሆነ ነገር ስትፈልጉ አይደለም እግዚአብሔር ሄዳችሁ የምትጠይቁት። ያ ማለት የትዳር ጥያቄ ሲኖርባችሁ፣ የስራ ጥያቄ ሲኖርባችሁ፣ የህይወት ጥያቄ ሲኖርባችሁ፣ ግራ ሲገባችሁ፣ ይሄ ነገር ማድረግ አለብኝ የለብኝም ስትሉ ትክክለኛ መልስ የምታገኙት ዲፕ የሆነ ትክክለኛ የሆነ የሆነ ነገር ለማግኘት የሚመጣ ጸሎት ወይም ደግሞ የሆነ ነገር ለማወቅ ብላችሁ ሳይሆን ከእግዚአብሔር ጋር ሪል የሆነ ሪሌሽንሽፕ ከእግዚአብሔር ቃል ጋር እና በጸሎት ከእግዚአብሔር ጋር እንደዚ አይነት ስሙዝ የሆነ ወይም ዲፕ የሆነ ሪሌሽንሽፕ ሲኖራችሁ በቀላሉ የእግዚአብሔርን ፈቃድ መረዳት ትችላላችሁ። አይ ነው። ይህን ስል አንዳንዶች ኢዚ ሶሊሽን ነው የምንፈልገው። ያ ማለት እግዚአብሔርን ፈቃድ ለማወቅ እንትን እንትን ከሆነ እንትን ነው እንትን እንትን ከሆነ እንትን ነው ብለን እንደሱ አይነት መልሶች ይዘን መምጣት እንፈልጋለን። ትክክለኛው መንገድ ግን ያይደለም። ልክ ሐዋርያው ጳውሎስ እንደነገረን በአእምሮ መታደስ ይፈልጋል በአእምሮ የምትታደሱት ወይም በልባችሁ የምትታደሱት ደግሞ በጸሎትና በእግዚአብሔር ቃል ነው። ያን ጊዜ ሕይወታችሁ ላይ የመጣ ነገርን በቀላሉ ፊልተራውት ታርጉታላችሁ። አጠገባችሁ ያለን ሰው፣ አጠገባችሁ ያለውን ስራ፣ አጠገባችሁ ያለውን ምርጫዎችን እንዳለ ፊልተራውት ታርጋችሁ፣ ትክክለኛ የሆነውን ንጹህ የሆነውን ፍጹም የሆነውን በጎ የሆነውን የእግዚአብሔርን ፈቃድ የምታውቁበት አቅም ይኖራቸዋል። ሲጨንቃችሁ ግራ ሲገባችሁ መልስ ስታጡ አይደለም እግዚአብሔርን ፈቃድ ማወቅ የሚባል ሀሳብ ወደኛ አእምሮ ሊመጣ የሚገባው። ስለዚህ የመጀመሪያውና ዋነኛው ነገር እግዚአብሔርን ፈቃድ ማወቅ የምንፈልግ ከሆነ አእምሯችን ወይም በልባችን መታደስ መለወጥ አለብን። ያንን የምናደርገው ደግሞ ዲፕ የሆነ ሪሌሽንሽፕ ከእግዚአብሔር ቃልና ከእግዚአብሔር ጋር በጸሎት ሲኖረን ነው። ለዛ ነው መዝሙረ ዳዊት ላይ ዳዊት እንደዚህ ይላል፣ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ ቅዱስ መንፈስህም በጽድቅ ምድር ይምራኝ ይላል። አይታችኋል ፈቃድህን ለማወቅ ወይም ደግሞ ፈቃድህን ለመረዳት አስተምረኝ አይደለም የሚለው ፈቃድህን ለማድረግ አስተምረኝ ነው የሚለው አያችሁ ትክክለኛው ጥያቄ ይሄ ነው የሚሆነው አንዳንዴ ማወቅ አይደለም እኮ አንዳንዴ ትክክለኛ የሆነውን የእግዚአብሔርን ፈቃድ አውቃችሁ እንኳን ማድረግ አቀቷችሁ ያውቃል አይደለም ልክ እንደሱ ነው ዳዊት እየጸለ ያለው ትክክለኛውን ያንን ፈቃድህን እንዳደርግ አስተምረኝ አለ ይሄ ኢንቲሜሲው ከእግዚአብሔር ጋር ያለን ህብረት መንፈሳዊ ልምምዶቻችን ወይም ጸሎት በእግዚአብሔር ቃል ውስጥ መቆየታችን ይህንን ያወቅነውን ነው የእግዚአብሔርን ፈቃድ የምንኖርበትንም አቅም እናገኛለን። ጸሎቶቻችን ሁላ ለማወቅ ሳይሆን ወይም ደግሞ ለመረዳት ሳይሆን ለማድረግ የምንችልበትን አቅም እንቀበልበታለን ማለት ነው። ብዙዎቻችን እንደምንለው የኔ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን፣ የጌታ ፈቃድ ይሁን ብለን የምንል ከሆነ ያ የእግዚአብሔር ፈቃድ ከእግዚአብሔር ጋር ህብረት በማድረግ የሚመጣ ብቻ ነው። ይህንን ዋና ነጥብ ከያዛችሁልኝ እግዚአብሔርን ፈቃድ ማወቅ ስንፈልግ ወደ ሰዎች መሄድ የሆኑ አይነት ልምምዶች ውስጥ መግባት እግዚአብሔርን ፈቃድ ለማወቅ ወደ ሆኑ ሰዎች ጋር መሄድ ወይም ደግሞ የሆኑ አይነት ልምምዶች ህልሞችን የሆኑ አይነት ምልክቶችን ለማየት እንፈልጋለን። የሆኑ መልክቶችን መስማት እንፈልጋለን። ብዙዎቻችን እግዚአብሔርን የምንሰማበት በጣም ብዙ መንገድ አለን። ያም ደግሞ ማድረጋችን ልክ ነው። ይህንንም ግን ፊልተራዎት የምናደረገው ከነቢያቶች የምንሰማው ቃል ወይም ከሰዎች የምንሰማው ቃል በህልማችን የምናየው የሆነ ምንድነው አናላይዝ አድርገን እያመጣ ነው የሚመስለን ነገሮች ሁሉ ፊልተር አውት ሆኖ መምጣት የሚችሉት ዲፕ ይሆናል ሪሌሽንሽፕ ሳም ወርድ ኦፍ ጋድ ይዛችሁ እሱ ቃል ላይ ተመርኩዛችሁ የምታወሩት ሳይሆን በህይወት መንገዳችሁ ላይ ቢውልድ ያደረጋችሁት ህብረት ነው ትክክለኛውን ንጹህ የሆነውን የእግዚአብሔርን ፈቃድ ሊሰጣችሁ የሚችለው። እዚሁ ላይ ግን ሁላችንም ልናውቀው የሚገባው ነገር አሁን ያላችሁበትም ሆነ ወደፊት የምትሄዱበት መንገድ እምነትን የማይጠይቃችሁ ከሆነ የእግዚአብሔር ፈቃድ መሆኑን ልትጠራጠሩ ይገባል። ትክክለኛ የእግዚአብሔር ፈቃድ ሞስት ኦፍ ደ ታይም እምነታችሁን ይጠይቃል። ቻሌንጅ ያረጋችኋል። እግዚአብሔር ላይ እንድትደገፉ ነው የሚያረጋችሁ። የሆነ ነገር እግዚአብሔር መስጠት ብቻ ሳይሆን እግዚአብሔር ላይ ማመንን ነው እግዚአብሔር ላይ ሊያስተምራችሁ የሚፈልገው። ስለዚህ አሁን ያላችሁበትን መንገድ ሆነ ወደፊት የምትሄዱበት መንገድ እምነትን የማይፈልግ ዝም ብላችሁ የምትኖሩበት ከሆነ ምናልባት የቆማችሁት የእግዚአብሔር ፈቃድ ላይ አይደለም ማለት ነው። እኛ የምንፈልገውን ነገር እግዚአብሔርን እሺ ማስባልና እግዚአብሔር የሚፈልገውን ነገር እሺ ማለት በጣም የሚለያየ ነገር ነው። አንዳንድ ጊዜ አልቀሰን ተማረን ይሄ ሊሆንልኝ ይገባል የምንላቸው ነገሮች እጆቻችን ላይ ቢገቡ ትናንት እንዲኖሩን ያለቀስነውን ያህል ዛሬ እንድናጣቸው ልናለቅስ እንችላለን። በአንድ ወቅት ሳሙኤል በእግዚአብሔር ፊት ያለቅስ ነበረ። ታዲያ በእግዚአብሔር ፊት ለሚያለቅሰው ሳሙኤል እግዚአብሔር መጣና እንደዚህ ያለው፣ በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅሰው እስከ መቼ ነው አለው። ያችሁ ሳሙኤል እያለቀሰ የነበረው እግዚአብሔር በቃ ባለው ነገር ላይ ነበረ። በቃ በእስራኤል ላይ እንዳይነግስ እኔ ሳውልን ልቀዋለሁ። እግዚአብሔር ሌላ እንደ ልብ የሚለውን ሰው ዳዊትን መርጦ ነበረ እስከ ክርስቶስ የሚደርስ እስከ ዘላለም የሚጸና መንግሥትን ሊሰጠው ለዳዊት ኦረድ ይምሏል። ሳሙኤል ግን አሁንም እያለቀሰ ያለው እሱ ስለሚያውቀው ስለ ሳውል ነበረ። አሁን ተነሳ መቀቢያን ያዝ እንደ ልብ የሆነልኝን ሰው ከእሴይ ቤት መርጫ አለዋለሁ። ያችሁ አንዳንዴ እግዚአብሔር ፈቃድ ያልሆነበት ቦታ ላይ እያለቀስን ዋጋ እየከፈልን በጣም ሰፈር እያደረግን ሊሆን ይችላል። እግዚአብሔር ግን ከዛ የተሻለ የተቀየረ ነገር እግዚአብሔር አስቀምጦልን ሊሆን ይችላል። እግዚአብሔር ሳኦልን የናቀበት ምክንያት፣ የናኩት ያለበት ምክንያት፣ ሳኦል ያጠፋው ጥፋት እግዚአብሔር የናቀውን ነገር እያከበረ ነበር። እግዚአብሔር እንዲጠፋ የፈለገውን ነገር ይዞለት መጣ የነበረውን አማሌቃውያንን እንዳለ አጥፋ ተብሎ ንጉሱን ማረከና ይዞ መጣ። ምንም አይነት ከብት ምንም አይነት እንስሳ እንዲተርፍ አልፈልግም ያለው እግዚአብሔርን ቃል ትቶ በጣም የሚያምሩትን የሰቡትን ፍሪዳዎች ይዞ መጣ። እግዚአብሔር በጨከነበት ላይ እሱ መራራት ጀመረ። ያን ጊዜ እግዚአብሔር ንቄዋለሁ አለ ያቸው። እግዚአብሔር ኤክስፔክት እያደረገ የነበረው የናቀውን እንዲንቅ ያከበረውን እንዲያከብር ነበረ። አብርሃም እንደዛ ታገኙታላችሁ አደለን በጣም ብዙ ዓመታት ጠብቆ በእርጅናው የወለደውን አንድ ልጁን መስዋዕት እንድታደርግልኝ እኔ ጨክኝበት አለዋለ። የሚገርማችሁ አብርሃም ይሄን ለማድረግ ሁለት ጊዜ አላሰበም። እግዚአብሔር በይስሐቅ ላይ ከጨከነ አብርሃምም በይስሐቅ ላይ ይጨክናል። ታዲያ እግዚአብሔር ስለ አብርሃም ሲመሰክርለት ወዳጄ ብሎ ነው የሚመሰክርለት። እግዚአብሔርን ፈቃድ ማድረግ ማለት እኛ የምንፈልገውን እግዚአብሔርን እሺ ማስባል ሳይሆን እግዚአብሔር ያለውን ነገር እኛ እሺ ማለት ነው። ይህን የእግዚአብሔርን ፈቃድ ለማድረግ ፓሽናችንን ወይም የምናያቸውን ሁኔታዎች ፎሎ ማድረግ አቁመን ትክክለኛውን የእግዚአብሔርን ሀሳብ መረዳት የምንችለው ከእግዚአብሔር ጋር እውነተኛ የሆነ ዲፕ የሆነ ህብረት ይኖረን ነው። ጸሎት ማለት ወይም የእግዚአብሔርን ቃል ማንበብ ማለት የሆኑ ጥያቄዎቻችንን ማስመለሻ ወይም ደግሞ ግራ የገባንን ነገር መልስ ማግኛ ሳይሆን ከእግዚአብሔር ጋር ህብረት የምናደርግበት ነው። ንጹሕ የሆነውን የእግዚአብሔርን ሀሳብ የምንሰማበት፣ አደሴን ታይም ወደ እግዚአብሔር የምናወራበት መንገዳችን ነው። ይህንም በማድረጋችን ፍጹም የሆነውን በጎ የሆነውን እግዚአብሔርን ደስ የሚያሰኘውን የእግዚአብሔርን ፈቃድ ማወቅ ይሆንልናል። በጸሎትና በቅዱስ ቃሉ በእግዚአብሔር ፊት በመሆን የእግዚአብሔርን ፈቃድ ማወቅ ለሁላችን ይሆንልን፣ አሜን።